እዚህ ካምፓኒ ስራ ለመቀጠር የመጀመሪያው ጥያቄ እኔ የምለውን ተቃራኒ መመለስ ነው። እሺ ጥሩ፣ መጥፎ። ና፣ ሂድ። አስጥሊ፣ ፎንጋ። ተሳስታል፣ ትክክል አይደለም። ትክክል ነህ። መልስ፣ ትክክል አይደለም ለማለት ፈልጌ ነው። መልስ፣ ትክክል ነው ለማለት ፈልጌ ነው። ዝም በለው ሰውዬ። አውራ ሴትዮ። ጥያቄውን መመለስ ማቆም አለብህ። ጥያቄውን መመለስ መጀመር አለብህ። ውጣልኛውን፣ ግባልኝ በኋላ። በኢየሱስ ስም፣ በሴጣን ስም አባሬያለሁ። በቃ ቀጥሬ ያለሁ፣ በቃ በጣም አመሰግናለሁ። እቤት ወንድሜ፣ ምን ልታዘዙ? ልጆትን እንዳገባ እንዲፈቅዱልኝ ነበር። ልጄን? ለጋ ብቻ ልትጠይቅ መጥተህ ባጠገቤ ምስጢቅ አታኝካለህ? ትንሽ እንኳን አታፍርም? ክብረ ቢስ! ይቅርታ ጌታዬ፣ ስለጠጣሁ አፌ እንዳይሸት ብዬ ነው። ጭራሽ መጠጥም ትጠጣለህ? አው፣ ግን አልፎ አልፎ ናይት ክለብ ስሄድ ብቻ ነው የምጠጣው ናይት ክለብ ስሄድ ብቻ። አታፍረም እንዴ! ልጅን ለመጠየቅ ስትመጣ ጌታ! ከእስር ቤት ስወጣ ነው መሄድ የጀመርኩት እንጂ በፊት አልሄድም ነበር። የባሰ አታምጣ! አንተ ሌባ፣ ልጅን ሰርቀህ ልታበላት ነው። ሌባ አይደለሁም? ሰው ገድዬ ነው እስር ቤት የገባሁት። ምን ነፍሰ ገዳይ ነህ? አይደለሁም። የዛን ቀን በጣም ተናድጄ ስለነበር ነው። ሰውየው የእኛ ጎረቤት ነበር። ልጁን ለማግባት ጠይቄው፣ ከለከለኝ። ከዛ ገደልኩት። ናስቴ ልጄ ናስቴ ቀበኝ። ለልጄ እንዳንተ አይነት ጥሩ ባል ስፈልግላት ነበር፣ ናቀበኝ። ወትይ ደሞዝ እንዲጨመረልኝ ይፈልጋለሁ። የምን አባሽ ደሞዝ ነው? ደሞዝ እንዲጨመረልኝ ሶስት ምክንያት አለኝ። የመጀመሪያው ምንድን ነው? ምግብ ስሰራ አንቺ ስለምሻል ማነገረሽ? ባልሽ። እሺ፣ እባክሽ። ሁለተኛውስ? እቃ ሳጥብ አንቺ ስለምሻል። ወይ ጉድ! ይሄንንስ ማነገረሽ? ባልሽ። ሶስተኛውስ ምንድን ነው? አልጋ ላይ አንቺ ስለምሻል። ይህንንም እሱ ነው የነገረሽ? አይደለም፣ ሹፌርሽ ነው የነገረኝ። በቃ ድምፅ ሽቀንሽ ይጨመርልሻል። ይስጥልኝ የኢትዮጵያ ንግድ ባንክ፣ እባክዎ ምን ልርዳዎት? ሄሎ፣ የኔ መቤት የኤቲኤም ካርድ ነበርኝ፣ ግን ማሽኑ እየተፋ ገንዘብ ማውጣት አልቻልኩ። ምናልባት ገንዘብ አልቆ እንዳይሆን፣ የአካውንት ቁጥሩን ይስጡኝና ቼክ ላድርግሎት። አረ የኔ መቤት፣ ብዙ ብር ነው ያለኝ። ካልሽ ቁጥሩ ልንገርሽ፣ 10 28 27 96 23 ልክኖት ጌታዬ፣ ብር አለው ካርዱ ላይ የተጫጫረ ወይም የተሰነጠቀ ነገር ካለው እንቢ ይላል ወይ? መሰንጠቅ ከትናንት ወዲያ ኮኖ ካርዱ ነው የተቀበልኩት። አይደለም ጭረት ነጥብ የለውም። ምናልባት እርጥበት ነገር ነክቶበት ይሆን? ውሃ እንዳይገባበትማ ነው ለአምኔት ላስቲክ ግጥም ማድረግ ያስለበድኩበት። አባዬ ዛሬ ትምህርት ቤት ውስጥ ጉድ ሆንኩኝ። ምን ነው ልጄ፣ ምን ተፈጠረ? ሳይንስ አስተማሪያችን ከዶሮ ምን እናገኛለን? አለችው። ከዛ ሱ እንቁላል አላት። ጎበዝ አለችው። ከዛ ህዝቅኤልን ከንብ ምን እናገኛለን? አለችው። ከዛ ሱም ማር አላት። ከዛ እኔ ጋ መጣችና ከወፍራም ላም ምን እናገኛለን? አለችኝ። ከዛ ኔ የቤት ስራ አልኳት። ከዛ ከክፍል አባርችኝ። ምን? ወይኔ ጉዴ! ወይኔ ጉዴ! እንግዲህ ወዳጆቼ ዘመዶቼ ወገኖቼ እንኳን ለዚህ ቀን ሰላም አደረሳችሁ። የኔ ሀገር ሰው ኡንጁጊ ጃልቤኖ ብልካር ኦቦሳንጆ ጃምባራ ይላል። ምን ለማለት ፈልጎ ነው? አላርፍ ያለች እጅ አርጠም እንቁላል አወጣች ማለት ነው። ምን ለማለት ፈልጌ ነው? ከመጀመሪያው ጦርነቱ ከመጀመሩ በፊት ሰው የሚላችሁ እንድትሰሙ ኖሮ እዚያን ደርስም ነበር ለማለት ፈልጌ ነው። ድርድሩን ከመጀመራችን በፊት በቅድሚያ የምትጠይቁት ነገር ካለ እድሉን ለእናንተ ልስጥ። አመሰግናለሁ፣ ያለ ድርድሩን ከመጀመራችን በፊት ለማርያም መንገድ ተሰጥቶን እንድንወጣ እንፈልጋለን፣ ያለ። እንግዲህ ደጺን እንደሰማችሁት የማርያም መንገድ ስጡን ብሏል አብይ። ለዚህ ምንት አለ ምን ማለት ነው ኦቦሳንጆ፣ እኔ ጴንጤ ነኝ የማርያም መንገድ አላውቅም፣ ባይሆን ደመቀን ጠይቀው። ደሚስ ምንት አለ እንዴ ኦቦሳንጆ እኔም እኮ ሙስሊም ነኝ የማርያም መንገድ አላውቅም አበሳንጀው እርሶ ስለምን ይላሉ እናንተ ድንጋይ ራሶች ብላችሁ ብላችሁ እኔን ጠየቃችሁኝ እኔ ሲጀምር ኢትዮጵያዊ ነኝ እንዴ እማ የሆነ ነገር ታይሽ ምንድን ነው ልጅ ጠይቅኝ ፓፓዬ በሁለት እግሮቹ መሀል ያለው ምንድን ነው እሱ ሞዝ ነው እሺ እሺ በአንቺስ በሁለት እግሮቹ መሀል ያለው ምንድን ነው የእኔ ደግሞ ዝንጀሮ ነው። እሺ፣ ማይ አንቺ በሌለሽ ሰዓት ጎረቤታችን አጸዱ እየመጣች በዝንጀሮዋ የአባቤን ሙዝ በላችበት። ተቀበል። ከተማሪ ቦርሳ አይጠፋም እርሳስ ከተማሪ ቦርሳ አይጠፋም እርሳስ የሶሻል ተማሪ ቆረቆንዳራስ የሶሻል ተማሪ ቆረቆንዳራስ ተቀበል እዚህ ጋር ከተማሪ ቦርሳ አይጠፋም እርሳስ ከተማሪ ቦርሳ አይጠፋም እርሳስ የናቹራል ነገር እየተማያደርስ በልኛ የናቹራል ነገር እየተማያደርስ መማርስ ተማርኩ ደፍሬ ናቹራል መማርስ ተማርኩ ደፍሬ ናቹራል ስራ ምንም የለም እቤት ያስቀምጣል። ስራ ምንም የለም እቤት ያስቀምጣል ዛሬ ምን በጸጸት ሶሻል ኬት ይመጣል። ዛሬ ምን በጸጸት ሶሻል ኬት ይመጣል። ተቀበላቦ እድሜውም የሚጦዛል ትምህርቱም የሚጦዛል። እድሜውም የሚጦዛል ትምህርቱም የሚጦዛል። የናቹራል ነገር መጨረሻው ሶሻል የናቹራል ነገር መጨረሻው ሶሻል ፒያሳ ነኝ ውዴ። እዛ ምን አባት ትሰራለ እንዴ? ትዝ ካልሽ የሆነ ወርቅ ቤት አልጎበኝንም። አስታወስኩት ውዴ። የወርቅ አበላይተሽ ወደድኩት። ስቲ ገንዘብ ሳገኝ እገዛልሻለሁ አላልኩ? አዎ፣ የኔ ፍቅር ወርቅ ቤቱን አወቅሽው? አዎ፣ የኔ ወለላ። ከእሷ አጠገብ ያለው ግሮሰሪ ነኝ እሺ የእዛ ምርመራ አላደርግ ነው እና ምን ችግር አለው! የእዛ ምርመራ ለማድረግ እኮ የሰው እጅ ይቆርጣሉ። እንደ አንተ ደግሞ ለምንድን ነው የምታለቅሰው? ወይኔ ጉዜ እኔ ደግሞ የሽንት ምርመራ አላደርግ ነው የመጣሁት እና ሊቆርጡት ነው አንቺ አጭር ባሪ እንዴት ዘጠኝ ወር ሳይሞላሽ ወለድኩትኛለሽ አንተንም ካገባ ስንት ወር ነው አራት ወር ተኩል እኔ አንተን ካገባው ስንት ወር ነው አራት ወር ተኩል አንድ ላይ ሲደመር ስንት ይሆናል ዘጠኝ ወር አሁን እስገባ ፈጣሪ ሆይ ይቅር በለይ በወንጀል ጠረጠርኩሽ አይደል ውዴ በጣም ይቅር ታድርጊልኝ ውዴ